ባለፉት ሶስት ዓመት ተኩል ውስጥ በኢትዮጵያ 13 ሺህ 800 አነስተኛና መካከለኛ ኢንዱስትሪዎች ስራ ጀምረዋል። 13 ሺህ 800 ኢንዱስትሪዎች። ይህ ትልቅ የምስራችና ብስራት ስለሆነ ይህ ነገር እንዲሳካ መሬት፣ ኢነርጂ፣ ፍቃድ፣ ፋይናንስ በማቅረብና በመደገፍ የበኩላችሁን ሚና የተጫወታችሁ በሙሉ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 በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30 ፐርሰንት ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41 ፐርሰንቱ በሀገር ውስጥ ማምረት ተችሏል ማለት ነው። ይህ ፐርሰንቴጅ ማደግ አለበት። በሀገር ውስጥ የምናመርተው በስቶ ከውጭ የምናስገባው እየቀነሰ መሄድ አለበት።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 የኢትዮጵያን ማንሳራት ጅማሮ ለማብሰር የሚያስችል መሰረት እየጣላችሁ በመሆኑ እጃችሁም ልባችሁም አእምሯችሁም ሳይታክት ተሰናስኖና ተደምሮ የኢትዮጵያን ብልጽግና እንዲያረጋግጥ አደራ አላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።